ከባድመ እስከ አሰብ የኢትዮ ኤርትራ ሁለተኛ ዙር ጦርነት ምን ይመስል ይሆን? አስመራን የሚያንኮታኩተው የ30 ቀን ኦፕሬሽን። በፈረንጆቹ የዘመን ቀመር ከ1998 እስከ 2000 ድረስ የተደረገው የኢትዮጵያና ኤርትራ ጦርነት በመቶ ሺህ የሚቆጠሩ ሰዎችን ሕይወት ከነጠቀ በኋላ ሁለቱ ሀገራት ከሰሞኑ የምንመለከተውን ያክል ለጦርነት የተቃረቡበት ወቅት የለም። በሰላሳ አራተኛው የኤርትራ የነፃነት ቀን ላይ ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከዚህ ቀደም እንደነበረው ሁሉ ኢትዮጵያ አሁንም የውጭ ኃይሎች ተላላኪ ነች በሚል ኢትዮጵያ ላይ ወቀሳን በማቅረብ የሁለቱን ሀገራት አለመግባባት ወደ ሌላ ደረጃ ከፍ አድርገውታል። ኢትዮጵያ በቀይ ባህር ያላት ፍላጎት ከትግራይ ጦርነት ጋር ተዳምሮ የሁለቱን አገራት ግንኙነት ወደ መጥፎ ደረጃም አሸጋግሮት ይገኛል። ሰላም ጤና ይስጥልን። የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን አይቀሬ የሚመስለውን የኢትዮጵያና ኤርትራ ጦርነት እናስቃኛችኋለን። ኢትዮጵያ በዚህ ጦርነት ምን አይነት ስትራቴጂን ትጠቀማለች? የውጭ አገራት ተጽዕኖ በዚህ ጦርነት ላይ ምን ሊመስል ይችላል? ሌሎችም ከጦርነቱ ጋር ተያይዞ የሚነሱ ዋና ዋና ጉዳዮችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የኤርትራ ወቀሳና ቀጠናዊ ውጥረት በፈረንጆቹ ሜ 24 የኤርትራን ነጻነት ቀን አስመልክቶ ንግግር ያደረጉት የኤርትራው መሪ ኢሳያስ አፈወርቂ ኢትዮጵያን የ80 ዓመታት የጥፋትና የግጭት ጠማቂ ሲሏት ከዋሽንግተን እስከ ቱርክ ድረስም ኢትዮጵያ የውጭ ሀገራት ተላላኪ ነች ብለዋል። አሁን ያለውን የብልጽግና መንግስት ኦሮሞማን በማስፋፋት ኢትዮጵያን እየከፋፈለ የሚገኝ ኃይል ነው ሲሉም ወቀሳን አቅርበዋል። ከዚህ ቀደም በነበሩት ዓመታት በሚያደርጓቸው ንግግሮች የህወሓትን ስም ሳያነሱም ማያልፉት ኢሳያስ አፈወርቂ በአሁኑ ንግግራቸው ግን ህወሓትን ከመውቀስ ተቆጥበዋል። ከኢሳያስ አፈወርቂ ንግግር በተጨማሪ የኢትዮጵያ መንግስት በባድመ አቅራቢያም ታንኮችን ማሰማራቱና የኤርትራ ተጠባባቂ ኃይሏን ማንቀሳቀስም የሁለቱ ሀገራት ጦርነት አይቀሬ ለመሆኑ ማሳያ ሆነው እየቀረቡ ናቸው። 2018 ላይ ኢትዮጵያና ኤርትራ ሰላምን የፈጠሩ ይመስል የነበረ ሲሆን የኤርትራ መንግስትም ከኢትዮጵያ መንግስት ጎን በመሆን በትግራይ ጦርነት ከፍተኛ ተሳትፎን አድርጓል። ከጦርነቱ መጠናቀቅ በኋላም በተለይም የፕሪቶሪያው ስምምነት ከተፈረመ በኋላ ግን የኤርትራና ኢትዮጵያ ግንኙነት የሻከረ ሲሆን ኢትዮጵያም ከቀይ ባህር ጋር ተያይዞ የምታንጸባርቀው ሀሳብ በኤርትራ በኩል በበጎ ጎኑ የሚታይ አይደለም። አውናዊ ወታደራዊ አቋም 150 ሺህ ቋሚ ሰራዊትና 200 ሺህ ተጠባባቂ ኃይል ያለው የኢትዮጵያ መከላከያ ሰራዊት 200 T72 ታንኮች፣ 12 Su27 ተዋጊ ጄቶችና በርካታ የውጭ ሀገራት ድሮኖችን ታጥቆ ይገኛል። በአመት እስከ 500 ሚሊዮን ዶላር ድረስ ለወታደራዊ በጀቷ የምትመደበው ኢትዮጵያ ጠንካራ የአየር ኃይልና የምድር ጦር ካላቸው የአፍሪካ ሀገራት መካከል አንዷ ስትሆን፣ በኦሮሚያና አማራ ክልሎች የሚደረጉ ጦርነቶች ግን የኢትዮጵያን መከላከያ ሰራዊት አቅም እንዳዳከሙት ይገመታል። ወታደራዊ አገልግሎትን በግዳጅ የምትጠይቀው ኤርትራም በአሁኑ ጊዜ 200000 ቋሚና 300000 ተጠባባቂ ኃይል እንዳላት ይገመታል። እድሜያቸው የገፉ መሳሪያዎችን የታጠቀው የኤርትራ ጦር 150 ቲ55 ታንኮችና 4 ሚግ 29 ጄቶችን ይዟል። በዓመት እስከ 250 ሚሊዮን ዶላር ድረስ ለጦር አምት የምትበጅተው ኤርትራም ትልቁ የታጠቀችው መሳሪያ ከኢራን ያስገባችው ድሮን ነው ይባላል። በአየር ኃይል መበለጧና ያላት የጦር መሳሪያ ጊዜ ያለፈበት መሆኑ ኤርትራን ተጠቂ ያደርጋታል። የጦርነቱ አካሄድ እንዴት ሊሆን ይችላል? 30 ቀናት የሚፈጀው የአሰቡ ጦርነት በጦርነቱ የኢትዮጵያ ዋነኛ ግብ የሚሆነው የአሰብን ወደብ መቆጣጠር ሲሆን ለዚህ ደግሞ ኢትዮጵያ ትልቁን ዘመቻም በአሰብ ወደብ አካባቢ ማድረጓ አይቀሬ ይሆናል። ታዲያ የኢትዮጵያ ጦር አሰብን ሲያጠቃ መነሻው ባድሜ እንደሚሆን የማያጠራጥር ሲሆን ለዚህ ደግሞ በቅድሚያ ከባባድ የአየር ጥቃቶችን ይፈጽማል። የመጀመሪያዎቹ አምስት ቀናት በመጀመሪያዎቹ አምስት ቀናት ኢትዮጵያ አስመራ የሚገኘውን የኤርትራ የአየር ኃይል ቤዝ የምትመታ ሲሆን ለዚህ ደግሞ ሱ 27 ተዋጊ ጄቶቿን ከወታደራዊ ድሮኖቿ ጋር በማጣመር ትጠቀማለች። ይህ የኢትዮጵያ እርምጃ ታዲያ በአስመራ የሚገኙት የኤርትራ ሚግ 29 ተዋጊ ጄቶች ከጥቅም ውጭ እንዲሆኑ የሚያደርግ ሲሆን የኤርትራን የራዳር ሲስተሞችና የነዳጅ ዴፖዎችም ጭምር የሚያመክን እርምጃ ነው። 50 ሺ የሚጠጋው የኢትዮጵያ ጦር ከአስመራ በ150 ኪሎ ሜትር ርቀት ላይ የምትገኘውን ጾሮናን በመቆጣጠር የምዕራቡን ቀጠና ደህንነት ያስጠብቃል። ኤርትራ በምላሹ ቢኤም 21 ሮኬት ማስወንጨፊያን በመጠቀም በዛላንበሳ በኩል የኢትዮጵያን ጦር በመምታት በአካባቢ ያሉ ንጹሐንንም ታፈናቅላለች። ከስድስተኛው እስከ 15ተኛው ያሉት ቀናት ወሳኝ ቦታዎችን ማጠናከር ኢትዮጵያ ከስድስተኛው ቀን ጀምሮ የባድመ ጾሮና መስመርን በመቆጣጠር አስመራን ማግለል የምትጀምር ሲሆን በዛላንበሳ በኩል የገባውን የኤርትራ ጦር ሰራዊትን በመምታት ወደ ኢትዮጵያ የገባው የኤርትራ ጦር በትግራይ ተራሮች ውስጥ እንዲበተን ይሆናል። የተለያዩ ድሮኖችን በመጠቀምም ከድንበሯ በ45 ኪሎ ሜትር ርቀት ላይ ብቻ የሚገኘውን የአሰብ ወደብን ኢትዮጵያ ለመቆጣጠር መቃረብ ትችላለች። ኤርትራ በምላሹ የኢትዮጵያን ጦር በደፈጣ የምታጠቃ ሲሆን የኢትዮጵያ ጦር በ15ኛው ቀን አሰብን ለመቆጣጠር ስትራቴጂክ የሆነችውን ቡሬን በቁጥጥር ስር እያውላታል። ከቀን 16 እስከ 30 አሰብን መቆጣጠር የኢትዮጵያ ጦር 200 ያክል ታንኮችና 30 ሺህ ወታደሮች መነሻውን ከአፋር በማድረግ አሰብን ከበባ ውስጥ ይከቱታል። ይህን ለማድረግ ደግሞ ተራራማ ስፍራዎች ላይ ያሉ ቦታዎችን በአደገኛ ሁኔታ ማጥቃት የግድ ይላል። በኢትዮጵያ ጦር ማጥቃት ከዋናው መስበር ጋር የሚለያየው የኤርትራ ጦር ብቸኛው አማራጭ ወደ ኋላ ማፈግፈግ ነው። የተወሰነው የኤርትራ ጦር አባል ደግሞ ራሱን አደራጅቶ የሽምቅ ውጊያን በኢትዮጵያ ላይ ቢከፍትም በ30ኛው ቀን ኢትዮጵያም አሰብን ሙሉ ለሙሉ ትቆጣጠራለች። ከትግራዩ ጦርነት የተገኘው ትምህርት የሽምቅ ውጊያን መከላከል። በትግራዩ ጦርነት የፊት ለፊት ውጊያን በፍጹም የበላይነት የተወጣው የኢትዮጵያ ጦር በሽምቅ ውጊያዎች የሚደርሱበት ጥቃቶች ግን በጦሩ ላይ ከፍተኛ ጉዳትን ማድረሳቸው ይታወቃል። ለበርካታ ዓመታት የትግራይ ኃይሎችን ስታሰለጥንና በጋራ ሆናም የደርግን መንግሥት የወጋችው ኤርትራም ከትግራይ ኃይሎች የተለየ የሽምቅ ውጊያ ታክቲክን ትጠቀማለች ተብሎ አይጠበቅም። በትግራዩ ግጭት በቂ ትምህርት ያገኘው የኢትዮጵያ ጦርም ለኤርትራ የሽምቅ ጥቃቶች ራሱን ዝግጁ እንደሚያደርግ አያጠራጥርም። የድሮን ጥቅም በትግራይ ጦርነት ወቅት የትግራይ ኃይሎችን በማዳከሙ ረገድ ትልቁን ሚና የተወጣው ድሮን በዚህኛውም ግጭት ያለው ሚና ከፍ ብሎ ይመጣል። እገዳዎችና አካባቢያዊ ድጋፍ በትግራይ ጦርነት እንደተደረገው ሁሉ የኢትዮጵያ ጦር አሰብን በመያዝ አስመራና የተቀረውን የኤርትራ ክፍል ከበባ ውስጥ ማስገባት የሚችል ሲሆን የተለያዩ ቁሶችም ወደ ስፍራው እንዳይገቡ ማድረግ ይቻላል። በተጨማሪም ኢትዮጵያ በአሰብ አካባቢ ያሉ የአፋር ብሔረሰብ ተወላጆችን በመጠቀም ኤርትራ ላይ የበለጠ ጫናን ማሳደር ትችላለች። የሌሎች ሀገራት ተሳትፎና የእጅ አዙር ጦርነት የኢትዮጵያና ኤርትራ ግጭት የሌሎች ሀገራትን ተሳትፎ ሳያካትት ይደረጋል ብሎ ማሰብ ሞኝነት ነው። ለመሆኑ የትኞቹ ሀገራት ኤርትራን ይደግፋሉ? አንድ፣ ግብፅ ከጥንትም ጀምሮ ከኢትዮጵያ በተቃራኒ የቆሙትን ሁሉ የምትደግፈው ግብፅ በአሁኑ ግጭትም ለኤርትራ ድጋፍ መስጠቱ አይቀርም። በዚህም ግብፅ በሶማሊያ ውስጥ ያሰማራቻቸውን ወታደሮች በመጠቀም ለኤርትራ የስለላ ተግባርን ልትፈጽም የምትችል ሲሆን፣ በተጨማሪም ግብፅ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ ኢትዮጵያ ላይ ጫናን መፍጠር ትችላለች። ቁጥር ሁለት፣ ሱዳን በአልፋሽጋ በኩል ከኢትዮጵያ ጋር ተደጋጋሚ ግጭት ውስጥ የገባችው ሱዳንም ለኤርትራ ድጋፍን ልሰጥ ትችላለች። የኤርትራን ጦር ከማሰልጠን ባለፈ በትጥቅም ድጋፍ የማድረግ እድሉ አላት። ለኢትዮጵያ ድጋፍ የሚያደርጉ ሀገራት ዩናይትድ አረቢ መሬት በትግራይ ጦርነት ለኢትዮጵያ መንግስት ከፍተኛ ድጋፍ ያደረገችው ዩናይትድ አረብ ኤምሬት በዚህኛውም ግጭት ከኢትዮጵያ ጎን እንደምትሆን አያጠራጥርም። የቀይ ባህር ቀጠናን በኢትዮጵያ በኩል መቆጣጠር የምትፈልገው ዩናይትድ አረብ ኤምሬት ለኢትዮጵያ መንግስት ድሮንና ሌሎች የጦር መሳሪያዎችን ከመስጠት ባለፈ የገንዘብ ድጋፍ እንደምታደርግም ይገመታል። ተሳትፎ የሚኖራቸው ሌሎች አካላት በትግራይ ጦርነት በርካታ ድሮን ለኢትዮጵያ የሸጠችው ቱርክም የድሮን ገበያዋን ለማጣጣፍ በዚህ ጦርነት ለኢትዮጵያ ድሮን መሸጠ አይቀርም። ከግብፅ ጋር መልካም ግንኙነት የሌላት ኢራንም ከኢትዮጵያ ጎን ትሰልፋለች ተብሎ ይጠበቃል። ከሁለቱም አገራት ጋር መልካም ግንኙነት ያላቸው ሳውዲ አረቢያና ቻይናም በጦርነቱ ገለልተኛ ሚና እንደሚኖራቸው ሲጠበቅ፣ ለኤርትራ መንግስት ከፍተኛ ጥላቻ ያላት አሜሪካ ደግሞ ለኢትዮጵያ ድጋፍን ልታደርግ ትችላለች። ከውጭ ኃይሎች ባለፈ ግን በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችናም የፖለቲካ ፓርቲዎችም የጦርነቱን አካሄድ ሊወስኑ የሚችሉበት እድሉ አለ። በመጨረሻም ይሄንን እንበል፣ አይደለም በከፍተኛ ሁኔታ እስከ አፍንጫቸው የታጠቁ ሁለት ሀገራት በትንንሽ ታጣቂ ቡድኖች መካከል የሚደረግ ውጊያ እንኳን የመቶ ሺዎችን ህይወት ሲቀጥፍ ቢሊየን ዶላሮችንም ከአፈር ሲደባልቅ ተመልክተናል። ታዲያ በባህልም ሆነ በእምነት የቀረበ አንድነት ያላቸው ኢትዮጵያና ኤርትራም ያላቸውን ችግር በሰላማዊ መንገድ ቢፈቱት ተጠቃሚ የሚሆኑት ሁለቱም ሀገራት ናቸው። እኛም በምስራቅ አፍሪካ ሰላም ይስፈን እያልን የዛሬውን በዚያ በቃን። መልካም ጊዜ።